የጀነራል ደምሴ ቡልቶ ልጅ መራር ትዝታ። የዛሬ 30 ዓመት በአስመራ የሆነው ጉድ ምንድን ነው? የግንቦት 1981ዱ መፈንቀለ መንግሥት ጠንሳሾች ሁንኛ የነበሩት ጀነራል ደምሴ ቡልቶ ልጃቸው አቶ ደረጀ ደምሴ ቡልቶ አሁን በአሜሪካ ሀገር የህግ አዋቂና በማሳቹ ሴት የወንጀል ጉዳይ ጠበቆች ማህበር ፕሬዝዳንት ናቸው። አባቴ ለእናት ሀገሩ ኢትዮጵያ የነበረው ፍቅር ወደር አልነበረውም የሚሉት አቶ ደረጄ የልጅነት ውብ ትዝታቸውን እንዲሁም ልክ የዛሬ 36 ዓመት የሆነውን በግርድፉ ለቢቢሲ እንዲህ አጋርተዋል። በኩርኩም እንወራረድ፣ ልጅ ያለው ከአባቴ ጋር ሰፈር ውስጥ አዘወትረን ወክ እናደርግ ነበር። በተለይ ምሽት ላይ ቦሌ መንገድ ላይ ትዝ ይለኛል። አባቴ ቀጥ ብሎ ደግሞም አንገቱን ቀና አድርጎ ነበር የሚራመደው። እኔ ደግሞ ብርቱካኔን እያሻሸው ከስር ከስሩ እየተራመድኩ በጥያቄ አጣደፈዋለሁ። በጦርነት ላይ እንዴት ነው መድፍ የሚመታው? አስተኳሽ አለ፣ እሱ የርቀቱን መጠን ለክቶ በሚሰጠው ምልክት ነው የሚተኮሰው አንዳንድ ጊዜም ግምት መጠቀም የሚገደድበት ሁኔታ አለ ርቀት ሳይለካ እንዴት ማወቅ ይችላል ዘዴ አለው እንዴት በግምት ይሆናል አባዬ ለምሳሌ አንተ ከዚህ እስከዚያ ፎቅ ድረስ ያለውን ርቀት መገመት ትችላለ በሚገባ ስንት ሜትር ይሆናል መቶ አምሳ ፈርጠም ብሎ መለሰልኝ አይሆንም መቶ ከሞላ ይገርመኛል አልኩት ትወራረዳለ አለኝ ቆም ብለው በአባታዊ ፈገግታ እየተመለከተኝ እንወራረድ አልኩ የእርምጃ ልኬቱን ለመጀመር ብዬ በምን ትወራረዳለ አለኝ ሳቁን እየታገለ በኩርኩም አባቴ ከት ብሎ ሳቀና እንዴ በፈለግኩ ሰዓት ጠርቼ ኮርኩም መኮርኩም ስችል ለምን በኩርኩም እወራረዳለሁ አለኝ እሺ ታዲያ በምን ይሁን እንግዲያስ ከተሸነፍክ የያስካትን ብርቱካን እበራለሁ ካሸነፍኩ ግን ትኮርኩመኛለህ አለኝ እየሳቀ እያንዳንዱ እርምጃ ወደ አንድ ሜትር እንዲቀርብ ረዘም እያደረግ ቁጣር ብሎ ከቆመበት ቦታ እርምጃውን እየሳቀ አብሮኝ መቅጠር ጀመረ። ቤታችን ስንደርስ ለብዙ ሰዓታት ያሟሟትን ብርቱካኔን ልጣጫዋን ልጦ አንዳንዴም በማሸቅ መልክ ፈገግ ብሎ ቁልቁል እየተመለከተኝ ሳቋፍኑት እየበላት ነበር። ማታ ማታ ጀነራል ፋንታ እኛ ቤት ይመጡ ነበር ድሮ ቦሌ ድልድይ ካራማራ የሚባል ሆቴል ነበር የእኛ ቤት በዚያ ገባ ብሎ ነው ሱማሌ ኤምባሲ ፊት ለፊት አባቴ በያውዳ ግንባሩ ውሎ ቤት ሲመጣ እጅግ ደስ ይለናል እንቦርቃለን ትምህርት ቤት በሄድንበት ቤት ገብቶ ወጥቶ ከሆነ በሚል ቁም ሳጥን ከፍተን ከልብሶቹ ጠረኑን ፍለጋ እናሸታለን ከዚያ በፊት ግን በሱ የስራ ባህሪ ምክንያት ብዙ ቦታ ኖረናል ምሳሌ ሐረር እንደውም አባቴ ከጀነራል መርድ ጋር በደንብ የተቀራረቡት ያን ይመስለኛል። ጀነራል መርድ ንጉሴ ለተወሰነ ጊዜ ከሰራዊቱ ወጥተው የሐረርጌ ክፍለ ሀገር አስተዳዳሪ ሆነው ነበር። ያን ጊዜ ክረምት ነበር፣ እኔም አባቴ ጋር ሐረር ነበርኩ እና ጋሽ መርድ የተመደበላቸው ቤት እየታደሰ ስለነበር እኛ ቤት ይኖሩ ነበር። ማታ ማታ አብረው ሲጫወቱ እኔም እዛ የሚጠጣ ምናምን እያቀረብኩኝ ቁጭ ላለሁ። ጋሽ መርድ በጣም ያቀርበን ነበር፣ ልጆችን ይወዳል፣ እኛም እና የሚነጋገሩት ነገሮች በሙሉ እንሰማ ነበር። ብዙ ጊዜ የአገሪቱን ችግር ነበር የሚያወሩት። የጦርነት ሁኔታ እንደረበሻቸው፣ በጦርነት የሚያልቀው ሰራዊት ቁጥር ያንገበግቧቸው እንደነበር አስታውሳለሁ። እርግጥ ስለመፈንቅለ መንግስት ወይም እንደዚያ የሚመስል ነገር እኔ ፊት ሲያወሩ ትዝ አይለኝም። ከሁሉ በፊት ጦርነት የሚባለው ነገር ሀቁን ለመናገር መራራ፣ በእውነት መራራ የወታደር ተግባር ራሱ መራራ ነው። አስቸጋሪ በአንድ አቅጣጫ የሚታይ አይደለም፣ በብዙ አቅጣጫ መታየት ያለበት። የጀኔራል ፋንታ በላይ እና የኔ አባ ግንኙነት እየጠነከረ የመጣው ደግሞ የባህረ ነጋሽ እና የቀይ ባህር ዘመቻ ጊዜ ይመስለኛል። አባቴ ካረር ምስራቅ እዝ አዛዥነት ለተወሰነ ጊዜ ኤርትራ ሄዶ እነዚህን ሁለት ዘመቻዎች በአስተባባሪነት መርቶ ነበር። በዛን ጊዜ ጀነራል ፋንታ የአየር ኃይል አዛዥ ነበሩ። እንዲያውም በባህርና በአየር ኃይል የተቀነባበረ ጥቃት ለአንድ ጦርነት ሲደረግ ለመጀመሪያ ጊዜ ይመስለኛል። በዚያ ጦርነት ገፍተው ሄደው ናፍቃንን ለመያዝ ጥረት አድርገው ነበር። ከዘም በፊትም ባሬንቱን ጭምር አስለቅቀው ነበር። ያ ጦርነት አባቴንና ጀነራል ፋንታን አቀራርቧቸዋል ይመስለኛል። ለምን መሰለ እንደዚያምልህ? ከዚህ በኋላ ማታ ማታ ጀነራል ፋንታ እኛ ቤት ይመጡ ጀመር የኔ አባት ከመጣ ጀነራል ፋንታ የሚመጡና ረጅም ሰዓት ያወራሉ። እኛ ቤት ማንኛውም ሚኒስትርም ሆነ ጀነራል ከመጣ እኛ ልጆቹ ውጡና ውጪ ተጫውቱ አንባልም። ቁጭ ብለን ማዳመጥ ይፈቀድልን ነበር፣ ምንም ችግር አልነበረውም። ጀነራል ፋንታ ከመጡ ግን እንደሱ ብሎ ነገር የለም። ለብቻቸው ነው የሚያወሩት። ሳሎን ማንም አይገባው። ደግሞም ሳሎን አውርተው ሲያበቃቸው አልፎ አልፎ በአንድ መኪና ወጣ ብለው ይመለሳሉ አስታውሳለሁ። ጀነራል ፋንታ ትወታ ነበረቻቸው አሁን መለስ ብዬ ሳብሰለስል ያን ጊዜ ስለ መፈንቅለ መንግስቱ መጠን የጀመሩበት ጊዜ ይሁን እላለው። ሀገራችን ትልቅ ችግር ላይ ያለችው ይህ ችግር እኛ እኛ በፈጠርነው ነው ምክንያት ኢንጂኒስ በኋለ ዘመቻ ጦርነት ላይ ነው ያለችው። ይህንን መፍታት በሰላም መፍታት አስፈላጊ ነው። ጋሽ መርድና ጀነራል አብራ እኛ ድሮ ገና ከልጅነታችን ቤታችን ሁል ጊዜ ሲመጡ የምናያቸው ጀነራል መርድን ነበር። ከጀነራል መርድ ጋር እኮ በጣም ቅርብ ነበርን። እንደውም የእኛ ቤት የመጀመሪያ ልጅ የክርስትና አባት ናቸው። እናቴም የጀነራል መርድ ሴት ልጅ ክርስትና እናት ናት። ያን ያህል ቅርብ ነበርን። ጀነራል መርዕድ ቤታቸው ጎፋ ቄራ ነበር፣ ቢሆንም እኛ ቤት ብዙ ጊዜ ይመጡ ነበር። ጀነራል አበራ በበጋ ደግሞ አባቴ የምስራቅ እዛ አዛዥ እያለ እሳቸው ምክትል ነበሩ። ከአየር ወለድ ጀምሮ ከአባቴ ጋር ይታወቃሉ። ጀነራል አበራ ብዙ ልምድ ያላቸው አዋጊ አዛዥ ነበሩ። እናም የሚቀራረቡ እንደነበር አስታውሳለሁ። እንግዲህ መርዕድ፣ ፋንታ አበራና አባቴ በዚህ ሁኔታ ተቀራርበው መፈንቅለ መንግስት ይወጠኑ ይመስለኛል። የአገሪቱ ኢኮኖሚ ኮዳ መግዛት አይችልም ነበር። እንግዲህ ከዚያን ጊዜ ጀምሮ ስንሰማቸው አገሪቱ ውድቀት ላይ እንደነበረች ነበር የሚያውጉት ብዬ አለው። በኤርትራ የሚደረገው ጦርነት በንግግር መፍታት እንዳለበት፣ በትግራይ የነበረ የፖለቲካ ችግር ለማላ አገርም እንደሚተርፍ፣ ሌሎችም በእነዚህ ነጥቦች ላይ ተቀራራዊ አመለካከት የነበራቸው ይመስለኛል። ለነገሩ የአገሪቱ ኢኮኖሚ ጦርነት ከብዶት ነበር። ከኮንዳ አቅም እንኳን ፕላስቲክ ኮንዳ መግዛት የሚከብደው ነበር። የተራበ ጦር ነበር ሰራዊቱ። ኮቾሮ እየበላ ያን ያህል ዓመት መዋጋቱ ራሱ የሚገርም ነው። የቆረቆዘ ኢኮኖሚ ይዞ ግማሽ ሚሊዮን የሚጠጋ ጦር ሰራዊት ማስተዳደር እንደማይቻል አባቴና ጓደኞቹ የተረዱ ይመስለኛል። በተለይ ሰራዊቱ የሚከፍለው የተጋነነ የህይወት ዋጋ በየጦር አውድሞ ሲመለከቱ እየተበሳጩ እንደመጡ መገመት ይቻላል። ይህን ይህን እያዩ መተኛ ሲያቅታቸው ይመስለኛል ወደ መፈንቅለ መንግስት ሀሳብ የደረሱት። ነገር ግን ቀደም ሲል እንደነገርኩም እዚህ የደረሱት በአንድ ቀን አይደለም። አሁን ወደ ኋላ ተመልሼ ሳስበው እኔ ነፍስ አወቅኩ ከምልበት ጊዜ ጀምሮ ነው የምልህ፣ ጦርነት መቆም እንዳለበት ነው የሚያወሩት። መፈንቅለ መንግስቱ የዚህ ሁሉ ድምር የወለደው ነው የሚሆነው አባቴን የማገኘው ጦር ሜዳ እየሄድኩ ነበር። ከልጅነቴ ጀምሮ ከጦሩ ጋር ነው ያደግኩት። ምክንያቱ ደግሞ አባቴ ነው። ሕይወቱ በየአውደ ውጊያው ነበር። እንዲሁም በሶስት የኢትዮጵያ ግንባር የኢትዮጵያን ጦር ለመምራት እድል ያገኘ ብቸኛው ጀነራል አባቴ ይመስለኛል። ምስራቅ፣ ደቡብና ሰሜን። መጀመሪያ ሐረር አካዳሚ እኖር ነበር ብያለሁ። አባቴ የቀዳማዊ ኃይለ ሥላሴ ጦር ማሰልጠኛ ትምህርት ቤት የመጀመሪያው ኢትዮጵያዊ ዳይሬክተር ነው። ከዚያ በፊት እንግሊዞችና ህንዶች ነበሩ የሚያስተዳድሩት። እዚያ የመኮንኖች መኖሪያ ካምፕ ነበር። ሐረር አካዳሚ ፊት ለፊት መንገድ ተሻግረን ካዴቶች ሰልፍ ሲሰለፉ ነው የምናየው። እግር ኳስ እንጫወታለን። ተስፋዬ ቼንቶ የሚባል በጣም የሚታወቅ ተጫዋች ነበር፣ ኳስ ያጫውተን ነበር። አባቴ ደቡብ እዝ እያለ ደግሞ ጦር ሰፈር እንውላለን ያየነውን በጨዋታ መልክ እንናገራለን ከዚህ በኋላ የመድፈኛ የታንክ ትርኢቶች የወታደር ምረቃ አንድም አይመልጡንም ወንድሜ ለምሳሌ ባሌ ዶሎ ፊልቱ ጦር ሜዳ ሄዷል ከአባቴ ጋር እጅግ ከባድ ጦርነት የተካሄደበት ቦታ ነው እኔ ደግሞ ጭናቅሰን ከረን ከዚያም እስካፋ ቤት ግዝገዛ ምስአሊት ሄደናል በጣም መጥፎቶች ነበሩ ሬሳ እያየ ጦርነት እየተካሄደ ነው ይሄ መድፍ ወደፊት እየተተኮሰ ሁሉ አባቴ ይዞኝ ይሄድ ነበር ጋዜጠኛ ሙሉጌታ ሉሌ ላቸው ደጀኔ እዛ እንዳገኘኋቸው ትዝ ይለኛል። ኮሎኔል አምሳሉ ገብረዚም ነበር። እንደውም የጦር ሜዳ መነጽር ሁሉ ከሱ ተቀብዬ ተራራ ላይ የሚካሄደውን ጦርነት ሁሉ አይቻለሁ። እና ከልጅነታቸው ጀምሮ አባቴ ስለ ኢትዮጵያ ጦር ሰራዊት እንድናውቅ የሀገር ፍቅር እንዲያድርብን ይፈልግ ነበር። ለምሳሌ አንደኛው ብሔራዊ ውትድርና ጥሪ ሲደረግ የማንም ጀነራል ልጅ ብሔራዊ ውትድርና ይሄድ አልነበረም። የኔ አባት ግን ይህ ለኢትዮጵያ ህዝብ በሙሉ የመጣ ህግ ነው። የእኔ ልጅ ከተጠራ መሄድ ነው ያለበት ብሎ ወሰነ። በዚህ ምክንያት ወንድሜ ብሔራዊ ውትድርና ዘመተ። ረፍት በማይሰጠው ጦርነት የተነሳ አባቴ እችን ተህል ፋታ አልነበረውም። እኔ ለምሳሌ በአንድ ወቅት አስመራ ልጠይቀ እጄ ላገኘው አልቻልኩም። እኩለ ሌሊት ነው ወደ ቤት የሚመጣው፣ ማልዶ ነው ቢሮ የሚገባው። አንዳንድ ጊዜም ቢሮ ያድራል፤ እዛው ታጣፊ ፍራሽም አለችው። በተደጋጋሚ ብሞክርም ላገኘው ስላልቻልኩ መልእክት ላኩበት። አባዬ እዚህ አስመራ ድረስ መጥቼ ሳንገናኝ ልመለስ ነው ወይ ስለው እንግዲህ በዚህ ወቅት ስራ ትቼ ወደ አንተ አልመጣም ወይም ለምን የሚሊተሪ ልብስ ለብሰ ከኒ ጋር ጦር ሜዳ አትመጣም ያለው እድል እሱ ብቻ ነው አለኝ። እንዳለው አደረኩ። ያኔ ምጽዋ እንዳያዝ የሚደረጉ ጦርነቶች ነበሩ። ጀነራል ዋሲሁን ንጋቱ ታንከኛ ያሰለጥኖ ነበር። እዛ ሄድን ከረን፣ ጀነራል ታደሰ ተሰማ የሚመሩት መምሪያ ነበር፣ ተራራ ላይ ያለ እዛም ሄደን ነበር። ብቻ ጦር ሜዳ ይቼ የአባቴን ናፍቆት ትቼ ወደ አዲስ አበባ ተመለስኩ። መፈንቅለ መንግስቱን ያካሄዱት ለስልጣን ነው የሚሉ ሰዎች ይገርሙኛል። አባቴን በደንብ ስለማውቀው ነው ይህን የምናገረው። በጦርነት የሚያልቀው የኢትዮጵያ ቁጥር ሁልጊዜ ይረብሸው ነበር። የሰሜኑ ችግር በፍጹም በጦር ሜዳ እንደማይፈታ ጠንቅቆ የተረዳ ይመስለኛል። አንዳንዶች ያንን ዘመን በአሁኑ መነፅር እያዩት የተሳሳተ ድምዳሜ ላይ ይደርሳሉ። እውነት ለመናገር አባቴን ጨምሮ ብዙዎቹ የገንዘብ የጥቅም ሰዎች አልነበሩም። ለስልጣን የሚሉ ሰዎች ደግሞ ይበልጥ ያስገርሙኛል። ብዙዎቹ የመፈንቅለ መንግሥት አቀናባሪዎች እኮ በአገሪቱ ውስጥ እጅግ ከፍተኛ ስልጣን የነበራቸው ናቸው። መንግስት ቢገለብጡም ከያዙት ስልጣን በላይ ስልጣን አያገኙም። ከየት መቶ መቼስ በአንድ ሀገር መሪ የሚሆነው አንድ ሰው ብቻ ነው። የቀሩት ሚኒስትርና የጦር አዛዦች ነው ሊሆኑ የሚችሉት ናቸውም። ጉዳዩን ፍትሐዊ ሆነን በሚዛን መመልከት ጥሩ ነው። አንድ በአንድ እንየው ካልከኝ እሰየው። ጀነራል መርድ የኢትዮጵያ ሰራዊት ጠቅላይ ኤታማዦሩ ናቸው። ፋንታይ በላይ ሚኒስትር ናቸው። አባቴ የኢትዮጵያ ውስጥ ግዙፉን የሰሜን ጦር የሚመራ ጀነራል ነው። ጀነራል ኃይሉ የምድር ጦር አዛዥ ናቸው። አድሚራል ተስፋዬ የባህር ኃይል አዛዥ ናቸው። ጀነራል አማ የአየር ኃይል በእጃቸው ነው። ሌሎችም እንደዚያው። ሰከን ብለን ወቅቱን አገናዝበን ነገሩን ካስብነው እያንዳንዳቸው ይህን አገኛለሁ ብለው አይደለም። እንደ አይነቱ ሰዓት ውስጥ የገቡት በፍጹም የገንዘብ የስልጣን ሰዎች ያልነበሩም ነው የምልብ። መንግስት ያኔ በነፃ 500 ካሬ ሲሰጥ እኮ ያልወሰዱ ናቸው ከመፈንቅለ መንግስት በኋላ ቤት አልባ የሆኑ የተበተኑ ብዙ ናቸው እኮ። በእኔ እምነት ያ ሙከራ ያደረጉት የኢትዮጵያ ነባራዊ ሁኔታ እንቅልፍ ነስታቸው ነው በፍጹም ስለ ገንዘብ የሚያስቡ ሰዎች አልነበሩም። ያንደጉትም እንደዚህ አልነበረም። ብዙ ጊዜያቸው ሀገሪቷ እንዴት አንድነቷ እንደሚጠበቅ ነበር የሚጨነቁት። እንዲያውም ብዙዎቹ ጀነራሎች ልጆቻቸውን ካስተማሩ ያበቂያቸው ነበር። ቆይ እንደውም የኮሎኔል ግርማ ተሰማን ታሪክ ታውቋለ? የሚገርሙ ሰው ናቸው። በመፈንቅለ መንግስት ጊዜ በናቅፋ እስር ቤት ውስጥ ነበሩ፣ ተማርከው የምርኮኞች ተጠሪ ነበሩ። ኩዴታው በማስመልከት የተኩስ ማቆም ስምምነት ተደርጎ ነበር። እሳቸው ጦሩ ወኩሏቸው አሜሪካ ድረስ እየሄዱ ንግግር ያደርጉ ነበር። ታዲያ አሜሪካ መጥተው ጥገኝነት አልጠየቁም። እየቻሉ የወከለኝ ጦር እዛ ስር ቤት እያለ እኔ እነሱን ጥዬ አልቀረም ብለው አሜሪካ ሀገር ስራቸውን ሰርተው ተመልሰው ናቅፋ ስር ቤት ነው የገቡት። ማነው ይህን የሚያደርግ? ይህ የወቅቱን ሰዎች ስነልቦና በተወሰነ መልኩ ይወክል እንደሆነ አላውቅም። ኮሎኔል ግርማ ኤርትራ የራሷን መንግስት ስትመሠርት ተፈተው አዲስ አበባ ሄደው የድሮ ጡረታቸውን እየበሉ ኖረው በቅርብ ነው ያረፉት። ያን ጊዜ ብዙዎቹ የጥቅም ሰዎች አልነበሩም ነው የምል። እነ ደረጀ ደምሴ ቡልቶ ያችን ሰዓት ግንቦት ስምንት ድንገት ቤታችን ተንኳኳ ደጅ። የወታደሮቹን ሁኔታ ሳይ ነው መሰለኝ ዘበኞቹ በሩን መክፈት ፈሩ። ሄጄ በሩን ከፈጥ ካስመራ የመጡ ወታደሮች ናቸው። ከወታደሮቹ መሃል የአባቴን አጃቢ አስር አለቃ ጌታቸውን ስላየሁት ተረጋጋው። ከነ ሙሉ ትጥቁ ቆሟል። ተልከኑ የመጣ ነው አለኝ። ካስመራ ሁለት የአባቴ አጃቢዎች፣ ሁለቱ ደግሞ ያን ጊዜ የአባቴ ምክትል የነበሩት የጀነራል ሁሴን አጃቢዎች ናቸው። ምንድ ነው ምን ተፈጠረ ብለን ስንጠይቃቸው አውሮፕላን ውስጥ የነበረውን ሁኔታ አስረዱን። እነሱ በቀጥታ ካስመራ ስለመጡ መንግስቱ መገደሉን ነው የሚያውቁት። በእኔ አባት አመለካከት ደግሞ መፈንቅለ መንግስቱ በታቀደለት ሁኔታ እየሄደ ነው። ከአስመራ ይህንን የሚያሳካ ጦር ተልኳል። መንጌም አውቅቶለታል። በዚህ ሁሉ ግርግር የተለያዩ ሰዎች ወደ እኛ ቤት ሊሄዱ ይችላሉ ብሎ ገምቷል። ለዚህ ነው ወታደሮችን የላከው ይመስለኛል። በዚያ ላይ ሰፈራችን ብዙ ሽማምንት ያለበት ነው። ከኛ ቤት አለፍ ብሎ የፍቅረ ስላሴ ውድረስ ቤት አለ። በጀርባ በኩል ሌሎችም የደርግ አባላቶች አሉ እና ያው አባቴ አጃቢዎችን የላከልን የተወሰነ ከለላ ከሰጣቸው ብሎ ይመስለኛል። ነገሩ አላማረንም። ሁኔቶች እስኪጠሩ ድረስ ከቤት ወጥተን ማረፍ እንዳለብን ተነጋገርን። እናቴም እኔም ወንድሜም ሁለት እህቶችም ሌላ ቦታ ሄደን አደርን። ዘመድ ቤት ሊደረስብን ስለሚችል ዮሴፍ ዘካርያ የሚባል የቤተሰብ ወዳጅ ጋር ሄደን ተደበቅን። ማክሰኞው ግንቦት 8 ምሽት 1981 አዳራት በለው አስጨናቂ ምሽት ነበር። ሬዲዮ ስንጎርጉር ስንጎርጉር፣ የአስመራ ሬዲዮ ምን እንደሚል ለመስማት ነበር ሙከራችን። ጆራችንን ሬዲዮ ዓይናችን ቴሌቪዥን ላይ ተክለን ቆየን። እንደሚባለው የመፈንቅለ መንግስት ሙከራ እየተካሄደ ከሆነ አባታችን ከየትኛው ወገን እንደሚሆን እርግጠኞች ስለሆንን ነው ጭንቀታችን የበዛው። ምሽት አራት ሰዓት ገደማ የኢትዮጵያ ቴሌቪዥን በጥቂት ሰዓቶች ውስጥ የማስተላልፈው ሰበር ዜና አለኝ አለ። የሁላችንም ልብ ቆመ። ቆይቶ ዜናውን ባቢ መጣና በጥቂት ጀነራሎች መፈንቅለ መንግሥት ተሞክሮ መክሸፉን ተናገረ። የጀነራል መርዕድ የጀነራል አመሃ ከዚህ አለም በሞት መለየት ጠቀሰ ክውብ እየቀረው፣ እናቴና እቴ ተንሰቅስቀው ማልቀስ ጀመሩ። የአባቴ ሁኔታ ምን ሊሆን እንደሚችል በማሰብ ጭንቅላቴን ረፍታጣ። የአስመራ ሬዲዮ በበኩሉ የመንግስቱ ኃይለማርያም የ15 ዓመታት አምባገነን አገዛዝ ማክተሙን ያወራል። አባቴም መቼም ከዚህ ሙከራ መክሸፉን ሲያውቅ አውሮፕላን አስነስቶ ከአገር ይወጣል። ይህ ለሱ በጣም ቀላል ነገር ነው። ራሴን ማጽናናት ጀመርኩ። እናቴንም እንዲሁ ማጽናናት ጀመርኩ። ረቡዕ ግንቦት 9 መንጋት አውሮ ሁላችንም አንድ ቦታ ማደር እንደሌለብን ተነጋገረን መለያየትም የለብንም አሉ እህቶቼ። እኛ ደግሞ በፍጹም አልን። እጅ ካልሰጠን እንገላቸዋለን ቢሉት፣ በዚህ ላይ ትናንት ወደዚህ ቤት ስንመጣ ያየን ሰው ሊኖር ይችላል። ሌላ የማይጠራጠር ቤት ተበታትነን መቆየት ነው የሚሻለው። ተስማማን። እኔና ወንድሜ ሽመልስ የሚባል ጓደኛ ጋ፣ እናትና እህቶቼ ባላምባራስ ጥበቡ የሚባል ቤተሰብ ጋር ተበታተንን። ባላምባራስ ጥበቡ ባለውለታችን ናቸው። አሁንም በሕይወት አሉ። ማታ ከጓደኛ ሽመልስ ጋር እናወራለን። ጭንቀቱን ለመቅለል አባቴ ሙከራው እዚህ አዲስ አበባ ከከሸፈ ለምን ቶሎ ከሀገር አልወጣም እያልኩ አብሰለሰላለሁ። ረቡ ማታ መንግስቱ ኃይለማርያም ጉብኝታቸውን አቋርጠው ተመለሱ። የአስሜራ ሬዲዮ ስንጎርግር አሁንም የመንግስቱ አምባገነን አገዛዝ ማክተሙን፣ የተለያዩ የጦር ክፍሎች ደግሞ ድጋፍ ስለ መስጠታቸው ነው የሚያትተው። ግራ ገባኝ። አባቴ በዚህ ሁሉ መሃል የት ነው ያለው? ሐሙስ ግንቦት 10 1981 ሐሙስ ማታውኑ የአስመራው ሙከራ መክሸፉን ሰማን። ስለ አባቴ ግን ምንም የሰሞት ነገር አልነበረም። ጠዋት አካባቢ ድንገት እንዲህ ነው የማልለው ከፍተኛ ስሜት መረበሽ ደረሰብኝ። ምንም የሰማት ነገር የለም፣ ግን በበዛ ዘን ራሴን መቆጣጠር ተሳነኝ። የመጣው ይምጣ ብዬ ከጓደኛ የቤት ወጥቼ ወደ ቤታችን መሄድ ጀመርኩ። ቤታችን አካባቢ ጀነራል ግዛው በላይነህ አየዋቸው፣ አባቴን በጣም ይወዱት የነበሩ ሰው ናቸው። ሌሎች ሰዎችን ቤታችን አካባቢ ይንቀሳቀሳሉ፣ ደስ አይልም። በቃ ሁኔታው ገባኝ። ጥቂት ጀነራል መኮንኖች ተጠራርተው በመዶለት የህዝብን አደራ ወደ ጎን ትተው የመንግስት ግልበጣ በማካሄድ ለራሳቸው ጥቅም ያመቸናል ብለው ያመኑበትን ወታደራዊ አገዛዝ ለመመስረት ያደረጉትና የከሸፈባቸው ሙከራም የህዝብን ሐቀኛ ዓላማ ለማኮላሸት የተፈጸመ ክህደት ነው። በስልጣን ጉጉት ማመዛዘን ተስኗቸው ጥቂት ከሃዲዎች በመሃል ሀገር ያደረጉት በህዝቡ መስዋዕትነትና ተሳትፎ መሰረት የጣለውን ህዝባዊ ስርዓት የማናጋት ሙከራ ለሀገር አንድነትና ለአብዮቱ አላማ መከበር ጸንተው በቆሙ የህዝብ ልጆች ቆራጥ እርምጃ መክሸፉ ይታወቃል። ጀነራል ደምሴ ቡልቶ በመጀመሪያ ደረጃ የኔ አባት የኢትዮጵያን ጦር ለ37 ዓመታት ነው ያገለገለው። በደርግ 15 ዓመታት ከዚያ በፊት 22 ዓመታት ያልተዋጋበት የለም። ደቡብ አዛዥ ሆኖ ሲሄድ የሶማሌ ጦር አዋሳን ለመያዝ 60 ኪሎ ሜትር ላይ ነበር። እዚያም ተዋድቋል። ተወው፣ ብቻ ግን ከመንግስት ለቤተሰብ አንድ ደብዳቤ እንኳን አልደረሰንም። ተወው ደብዳቤው፣ አስክሬኑ አልተሰጠንም። እንዲያውም ያንዲ በግልጽ ሀዘን መቀመጥ መቻላችን እንደድል ተደርጎ ነበር የሚወራው። መንግስቱ ሀገር ጥሎ ወደ ዚምባቡዌ ከሸሸ በኋላ ነው የአባቴን ሬሳ ያገኘነው። እናቴ አዲሱን መንግስት አስፈቀዳ የኤርትራ መንግስትም ፈቅዶ የተቀበረበት በአገሬው ሰው ተመርታ አውጥታ ነው የቀበረችው እዛ። ያኔ አመፀው የነበሩትና በኮሎኔል መንግስቱ ኃይለማርያም ቀጥተኛ ትዕዛዝ የተገደሉትን በሙሉ በአንድ ጉድጓድ አስመራ መደብ ፈራን አልፎ ያለ አንድ ቦታ ላይ ነበር ቆፍረው የቀበሯቸው። እናቴ የሁሉንም ቤተሰቦች አስተባብራ አጽማቸውን አስወጥታ አሁን በክብር ዮሴፍ ቤተ ክርስቲያን እንዲያርፉ አስደርጋለች። መንግስቱ ኃይለማርያም ይቅርታ ሊጠይቅ ይገባዋል። እሱኮ ኢትዮጵያ ለደረሰችበት ውድቀት ቀጥተኛ ተጠያቂ ነው። ሰውዬው ቤተሰቡን አሽሾ አንድ ቦታ ተጠልሎ ዛሬም ድረስ ይኖራል። ከዚህ ሁሉ ወንጀል ጋር ዛሬም ድረስ ከህሊናው ጋር ተስማምቶ ይኖራል። አስደናቂ ነው። አሁን እድሜው ገፍቷል። በትንሹ ሊያደርገው የሚችለው የኢትዮጵያን ህዝብ ይቅርታ መጠየቅ ነው። ከዚህ ሁሉ ዘመን በኋላም ይቅርታ ያኔ የነበረኝ እውቀት አገሪን ለማስተዳደር በቂ አልነበረም፣ ያኔ ስልጣኑ መቀበል አይገባኝም፣ ባለማወቅ ያደረግኩት ስለሆነ ቅርታ አድርጉልኝ አላለም። እውነት ለመናገር ታሪክ መለስ ብለ ስታይ ኢትዮጵያን የመሰለች ትልቅ አገር በሱ ጭንቅላት መመራት አልነበረባትም። እንደ ተፈሪ በንቲ ያሉ የሰከኑ ሰዎች የሰከነ አመራር ለማምጣት ይሞክሩ ነበር። አማን አንዶም ገና ከመነሻው ሰላም ለማምጣት ጥረዋል። በጎ ያሰቡ ሰዎችን በሙሉ ነው አንድ ባንድ ጨረሳቸው። ያም ሆኖ ግን እሱም ሆነ የእሱ የነበሩ ሌሎች ባለሥልጣናት ይቅርታ አልጠየቁም። በየቤተ ክርስቲያኑ እየሄዱ የዶዎችን እግር እያጠቡ ህዝቡን ይቅርታ መጠየቅ ሲገባቸው ሁሉም እኔ ከደሙ ንጹ ነኝ እያሉ አልፎ ተርፎ መጽሐፍ እየጻፉ በየመድረኩ ያስመርቃሉ፣ ንግግር ያደርጋሉ። የሚገርም ሚሊና ነው ያላቸው። እችን ታክል እንኳን ጸጸት አይሰማቸውም። እችን ታክል የአባት አማሟት የማይገኝ ነው። አዲስ አበባ መፈንቅለ መንግስቱ የከሸፈው ማክሰኞ ግንቦት ስምት ማታ ላይ ነው። እሱ የተገደለው ግንቦት አስር አሙስ ነው። የኔ አባት አውሮፕላን አስነስተው መሄድ የሚከለክለው ምን ነገር ነበር? እስከ መጨረሻው ድረስ በዊቱ ቆርጦ የገባበት ነገር ስለሆነ ነው እንጂ ያንን ማድረግ ለሱ በጣም ቀላል ነገር ነው። የእሱ ምክትል የነበሩት ጀነራል ሁሴን አህመድ አስመራ ከሚያዟ በፊት 83 ላይ አውሮፕላን አስነስተው ነው ወደ ሳውዲ የሄዱት። እሱም ያንን ማድረግ አያቅቶም ነበር። ጀነራል ንጉሴ መክረውት ነበር። ነገሩ ከተበላሸ በኋላ ምን ትሰራለ ብለውት ነበር። የሁሉ ሰው ጥዬ የትም አልሄድም ነው ያላቸው። ኮሎኔል መንገሻ ነበሩ ያኔ ወደ ተለያዩ ቦታዎች ትእዛዝ እየተቀበሉ ሄሊኮፕተር የሚልኩት። ጀነራል ደምሴ ቢፈልጉ እዛው ቢሮቸው ፊት ለፊት አንድ ሄሊኮፕተር ቆሞ እንዲጠብቃቸው ማድረግ ይችሉ ነበር፣ አልፈለጉትም እንጂ ብለውኛል። ምንድን ነው ለእኔ ትልቅ ትምህርት የሆነኝ ካልከኝ የእሷ አይነት አማሟት አይገኝም። ለምን በለኝ፣ ያመነበትን አድርጓል። ጦሩን አልከዳም አገሩንም አልከዳም። ከሱ በተቃራኒ የቆሙት እኮ ሞት አልቀረላቸውም። የዋ ጦር ሲገባ ብዙዎቹ ተሰልፈው እጅ ሰጠው። ለዚውም ዘርን ጥራ እየተባሉ ስለ ብሔር ትምህርት ደግሞ ያስፈልግሃል ተማሪ እየተባሉ ስለ ዘር ልዩነት ተማሪ እየተባሉ ትናንት ሽፍታ ይሉት የነበረው ሰው በአርጩሜ ሂድ እዛ ተሰለፍ እያላቸው ከዚያም አልፎ ግማሹ እዚያው እስር ቤት ሞተዋል። የእኔ አባት ያንን ሳይማረፉ፣ ለእሱም ትልቅ ግልግል ነው። እኛም ልጆቹ በጣም የምንኮራበት ስራ ነው የሠራው ለልጅ ልጅም የሚያኮራ ነው። የአባቴ አይነት አማሟት አይገኝም። የእውነት የአገር አንድነት፣ የሕዝብ ፍቅር የነበረው ሰው ነው። አባቴን እወደዋለሁ፣ እኮራበታለሁ። ግንቦት 1981ዱ መፈንቅለ መንግስት ጠንሳሽ የሆኑት የነበሩት ጀነራል ደምሴ ቡልቶ ልጃቸው የሆነው አቶ ደረጀ ደምሴ ቡልቶ ስለ ጀነራል ደምሴ ቡልቶ ህይወት፣ ወታደራዊ አመራር፣ እንዴት መፈንቅለ መንግስቱ እንደተጠነሰሰ መጨረሻን፣ በቤተሰቦቹ ላይ የደረሱ ሁኔታዎች ዙሪያ ከቢቢሲ ጋር ቆይታ ያደረገው ይህንን ይመስል ነበር።